አሰላም አሌይኩም ወረህመትላሒው በረካቱ፣ ውድ ያቻናል ቤተሰቦች እንዴት ናቸሁ? ደህና ናቸው። ከኛ ሉ ሰላም አልሐምዱልላ። ዛሬ በአዲሱ ነገር ብቅ ብለናል። እሱን ደግሞ አብርሃምና ሩታ መታረቃቸው ደስ ያላቸው ብቻ ላይክ፣ ሼር፣ ሰብስክራይብ ማድረግ ቪዲዮን እስከመጨረሻ ድረስ ውልድኝ ማለት ነው እና ሩታ እና አብርሽ እንኳን ደስ አላችሁ፣ እንኳን ታረቃችሁ። ሰላም በመሀላችሁ መፍጠራችሁ በጣም ደስው እና እንደዚህ በመሀላችሁ ሰላም ፈጥራችሁ እንደ በፊቱ በፍቅር በደስታ በአዲስ ነገር ለማያት ያብቃን እና በማታረቃችሁ በጣም ደስ ብሎኛል። ጋሽዬም ደግሞ እድሜና ጤና ስጦት። በጣም ነው ጥሩ ስራ ነው ያደረጉት። እንኳን አስታረቃችሁ ማለት ነው። ጸጌም በዚህ አጋጣሚ ጽጌም እያደረሹ ትብብር በጣም ደስ ይላል። እና ከእንግዲህ ሩታና አብርሽ ሁሌም በፍቅር እና በሰላም ትዳራችሁን አክብራችሁ፣ አሳመራችሁ፣ ከበፊቱም ያበለጠ ደመቅ አድርጋችሁ አብራችሁ መኖራችሁን ነው እኛ የምንፈልገው ማለት ነው። በዚያ አጋጣሚ በሩታና በአብርሃም ምክንያት ብዙዎቹ የምትሰዳደቡ፣ የምትቀያየቡ ማለት ነው። አሁን ሩታና አብርሽ ታረቁ። ሩታና አብርሽን ጋሽ እያስታረቃቸው ማለት ነው። እሺ እናንቴ ማን ላስታርቃችሁ ነው? ውሽ የእናንተ ነገር እኮ ነው ደሳቢ የሆነብኝ። እና አብርሃም እና ሩት በመታረቃቸው በዚህ በጣም ደስ ያለኝ። አንዳንድ ጊዜ በማይ እንትን በማይል ነገር ውስጥ ገብተን የምናቦካው ልጆች ቢያንስ ቆም ብለን ማሰብ አለብን ማለት ነው። ምክንያቱም አንድ ሰው ሲጣላ በፍጹም ተመልሶ የማይታረቅ ስለያይ ደግሞ በፍጹም ተመልሶ አንድ ላይ የማይሆን የምመስለን ብዙዎቹ አለን። ስለዚህ ለሚያልፍ ቀን የማያልፍ ቀን የሚባል ነገር አለ አይደለ። በዚህ ሶሻል ሚዲያ ብዙዎቹ ናቸው። በዚህ በሁለት ልጆቹ የተነሳ እስከ መሰዳደር በመሰዳደር ብቻ እንኳን ሳይሆን እስከ እምነት የመነካካት ድረስ የደረሳቸው ብዙዎቹ የምናውቃቸው አላችሁ። እሺ ዛሬ እነሱ ሰላም ፈጠሩ፣ ታረቁ። ሰላም ፈጥሮ ኑሯቸውን ህይወታቸውን ከእንግዲህ ቀጣይ በሰላም ሊኖሩ እያሰቡ ይገኛሉ ማለት ነው። እሺ እናንተ አሁን ምን ይውጣችሁ? በቃ ምን ይውጣችሁ? አያችሁት። አንድ ነገር አይቶ መማር ራሱ አስፈላጊ ነው። አንድ ሶሻል ሚዲያ ላይ አንድ ነገር ሲፈጠር ዝም ብላችሁ መጻፍ በመጽሐፍ ስለቻላችሁ ብቻ የማይሆኑ ነገራቶቹን አትጻፉ፣ አትሰደቡ ለማለት ያክል ነው። ስለ ሩታ ደግሞ ተመልሽ ሲያወራ ሩታዬ የካናዳ ጉዳይ አላቆመችም። ካናዳ መሄዴን አልቀርም ብታ መታረቁስ፣ እታረቃለሁ እንጂ ካናዳ መሄዴን አልቀርም ብላ ለጋሽዬ ቃል ገብታለች። ሩታዬ ከእንግዲህ አንቺ ካናዳ ከምትሄጂ ከምትንከራተች፣ ምን አለ ከአብርሃም ጋራ ሰላም ፈጥረሽ እንደ በፊቱ ቤትሽ እንደመቀ አድርገሽ ብትኖሪ ባይነኝ ካናዳን ብትሄጂ ደስታችን ነው። እኛ ምንም እንትን የለም። ላንቺ ደስ ያለሽ ሁሉ ለኛም ደስ ይለናል። መሄድም ከፈለግሽ ደግሞ መልካሙን ሁሉ እንመኝሻለን። ዋናው ደግሞ ሰላም መፍጠርሽ፣ መታረቅሽ ነው። ጋሽዬን አክብሬሽ እሺ ብለሽ መታረቅሽ ትልቅ ነገር ነው እና በጣም ደስ ይላል። ካናዳም ደግሞ ማሄድ ካልቀረ መልካም ጉዞ እንልሻለን፣ መልካሙ እንመኝሻለን፣ እያሰብሹ ይሳካልሽ። አብርሃም ደግሞ ከእንግዲ ሩታን ታንከባክቢ ያዛት እንከባክቢያት ማለት ነው። ወደ ፍቅራችሁ መካከል ሰውን አታስገቡ። ስራችሁ እናንትን አብርሃምና ሩታ በብዙዎቹ ተወዳጅ ናችሁ። ብዙ አድናቂ ያላችሁ ከማንም ጋር ደብል መሆን አያስፈልጋችሁም የራሳችሁን ስራ ይዛችሁ በራሳችሁ ኮንፊደንስ ማስራት የምትችሉ ስለሆነ ወደ ፊት ተራራችሁም ሆኖ ወደ ፍቅራችሁ ሶስተኛ ሰውን አታስገቡ። ከእንግዲህ እናንተ ደመቅ ብላችሁ ፋክት ብላችሁ ሲቃችሁ ማየት ነው የምንፈልገው። ሩታም ደግሞ ከእንግዲህ አዝንሽ ማየት የለብንም እዝንሽ ማየት የለብንም። ሁሌም ደስ ይበልሽ፣ ሁሌም በፍቅር ኑሪ። አብርሃም ሩታን በጣም እንደሚያፈቅራት ያስታውቃል። ዛሬ እንዴት እንደሚያደርገው እንዴት እንደሚያደርገው ከልብ ከልብ እንደሚወዳት ያስታውቃል። ብቻ ግን ያው ጥላቻ በመሀላቸው ስለሆነ ፈርቶ ነበር እንጂ ዛሬ እንዴት ነው በቃ አይደለም ሌላ ዓለም ነው የታየው ለአብርሃም ማለት ነው። ደስታውን ራሱ መቆጠር አልቻለም። ደስታውን ራሱ መቆጠር አልቻለም። በጣም ነው ደስ ያለው እና በዚህ አጋጣሚ አብርሃም እንኳን ደስ አለ። ሁለተኛ ደግሞ ሩታየን እንዳትነከት ሩታን ብርናት ከነካሀት ሁለተኛ ከነካሀትማ በቃ አለቀልህ ነው አለቀልህ። መታረቅ አይደለም አይነህ ማየት እንኳን አትፈልግም። ስለዚህ ይሆናል የተጠንቀቅ። ለምታደርጋቸው ነገሮች፣ ለምታወራቸው ነገሮች፣ ለሁሉም ነገር ከእንግድ ጥንቃቄ እያደረክ ማለት ነው። አብራ ሩታዬም ደግሞ ጠንክሪ፣ በርች ጉዞ ወደፊት፣ ጠንክሪ፣ በርች ጉዞ ወደፊት እና በቃ ካሰብሹ፣ ካቀድሹ መንገድ ደግሞ ወደ ኋላ አለማለትሽ ራሱ በጣም ትልቅ ሰው እንደሆንሽ እና በራስ መተማመን ምን አክል እንዳለሽ ያስታውቃል። የእውነት ጠንካራ እና ጎበዝ ጀግና ሴት ነሽ። ጉዞ ወደፊት እናም የካናዳ መንገድም ደግሞ ይቅናሽ ነው የሚለው። እኔ ይቅናሽ፣ አንቺ እያሰብሽበት ይሆነኛል ያልሹ ነገር ይሳካልሽ ማለት ይወዳለውኝ። እና ከጉዞሽ ካቀድሽ እቅድሽ ወደ ኋላ አላማለትሽ ደግሞ በጣም ነው ደስ የሚለውን እውነት። ምክንያቱም አንድ ጠንካራ ጀግና ሴት በራሷ የምትተማመን ኮንፍደንስ ያላት ሴት ካሰበችበት ወደ ኋላ አትልም ማለት ነው። በቃ እቅዷ እቅዷ ነው። በደንብ አስባ ነው የሚታቅደው። በደንብ አስባ ካቀደች በኋላ ግን ምንም ቢመጣ ወደ ኋላ አትልም። ያ ማለት በአንቺ ነው ያየሁት። ጎበዝ እና ጀግናነሽ ከእቅድሽ ወደ ኋላ አለማለትሽና ሰላም ማፍጠሩን ሰላም ማፍጠሩም ደግሞ ፈልገሽው መታረቅ ሰላምን ጋሽየን አክብረሽው እርቁን ስላወረድሽ እሱ ይሄ ብራሱ አንድ ትልቅነትሽን ያሳያል። በርቺ ጎብዥ፣ ጠንክሪ፣ ከጉዞሽም ደግሞ ወደ ሀላ እንዳትይ ማለት ነው። በጣም ጠንካራ ነሽ። በጣም ጎብዝ ነሽ። አብርሃምም ደግሞ ከእንግዲህ ስለ ሩታ ለስሜቷ ተጠንቀቅ። እሷ የእሷን ስሜት የሚጎዳ ነገር፣ የእሷን ልብ የሚሰብር ነገር ላዝም ማድረግ የለብህም ድጋሚ ሩታ አዝና ተኪዛ ተጨንቃ ማየት እኛ አንፈልግም ማለት ነው። ሩታዬ ደግሞ በዚህ አጋጣሚ ሳላደንቅሽ አላልፍም። በጣም ጠንካራ ነች፣ ጀግና ልጅ ነሽ እና ለሴቶች ሁሉ ተምሳሌት ነሽ። ምክንያቱም ወደድሹ፣ አፈቀርሹ፣ አከበርሹ። ያም ሆኖ በቃ ተጣለሽ፣ ተረግሽ ከጉዞች ደግሞ ወደ ኋላ አላልሽም። ከጉዞች ወደ ኋላ አላማለትሽ ራሱ በጣም ጀግነትና ጥንካሬሽን ያሳያል። እና ውዶቼ በቪዲዮ ከተማቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባብሩኝ ማለት ነው። ወዳችኋለሁ።